ሰላም ሰላም፣ ህያዋን ቅዱሳን፣ የጌታ ሰላም ይብዛላችሁ። ዛሬ ደግሞ ወደፊታችሁ የቀረብኩትኝ ከአዲስ አበባ 960 ኪሎ ሜትር ላይ በኦቾሎች ያለንን የወንጌል አገልግሎት በተደጋጋሚ እንድትመለከቱ ከእኛም ጋራ በጸሎት አብሮ ሰራተኛ እንድትሆኑ በሁሉ ነገር ጥሪ በተደጋጋሚ እንዳቀረብንላችሁ ይታወቃል። ዛሬ ደግሞ ከልጆቻችን ጋራ ለአገልግሎት እግዚአብሔር የለያቸውን የጠራቸውን እኛም ደግሞ በሆነልን መንፈስ ያስተዋልናቸውን ልጆች ለሁለተኛ ጊዜ ሁለተኛ ዙር የኢየሱስ ደቀ መዝሙር በሚል ደግሞ ዋና ዓላማ ስልጠና እየሰጠን ለሰባት ቀን በዚህ ቆይታ አድርገናል። በወንጌል ሕይወትና አለመጥፋትን ወደ ብርሃን ባወጣ እግዚአብሔር በዚህም ደግሞ የወንጌል በረከት እንደገና ለበረከት እንዲሆኑ እነሱን በእውቀት ለማዘጋጀት በእምነት እንዲጠነክሩ፣ እንዲጸኑ ለማስቻል ትምህርታዊ ስልጠና አዘጋጅተንላቸዋል። ከነበሩበት ከኦላንቴ እና ከኦቸሎች አካባቢ ወደ ሐመር ወረዳ ቱርሚ በምትባል የቱሪስቶች መዳረሻ ስፍራ ላይ ባለ የኢትዮጵያ ቃለ ህይወት ቤተ ክርስቲያን ገስታውስ ውስጥ እጅግ በጣም መልካም የሚባል ጊዜ እያሳለፍን ነው። ወንጌል ወደዚች ምድር ሲመጣ ልክ ምድረ በዳውን ኤደን፣ በረሃውን ገነት እግዚአብሔር እንደሚያደርግ አምነን ነበር። ሕይወት አልባውን ባለ ሕይወት በማድረግ ተስፋ አልባውን ባለ ተስፋ በማድረግ በጨለማ ያለውን ወደ ብርሃንና ብርሃን እንዲሆን በማድረግ የሚያደርግ የእግዚአብሔር አሰራር እንደሆነ ይህንን የትንቢት ቃል በእውነት እናምናለን። እኛም ይህንን እውነት እየዳሰስነው ነው፣ እያየነው ነው። እግዚአብሔር ይመስገን። በጣም በእምነታቸው መሰረታዊ በሆኑ ነገሮች ላይ በመንፈሳዊነት በሚገነቡበት አቅጣጫ መንፈሳዊ እይታዎቻቸውን ለማስፋት፣ መንፈሳዊ እውቀታቸውን ለማስፋት የተደረገ ሁለተኛ ዙር ስልጠና ነው። ባለፈው ዓመት 2016 ወደ 12 የሚሆኑ አገልጋዮችን ነበር ይዘን የገባ ነው። በአሁኑ ደግሞ ወደ ሀያ የሚጠጉ ነገ ትውልዳቸውን ማህበረሰባቸውን የተገኙባትን ምድር የሚያገለግሉ በብርሃንነት የሚያገለግሉ በፈውስ በመድኃኒትነት በጥላነት ደግሞ እግዚአብሔር በሰጣቸው ወንጌል ለበረከት እንደሚሆኑ አምነን እያዘጋጀናቸው ነው። ወገኖቼ የነገውን ውጤት የሚያሳይ አንድ ነገር በመካከላችን እየሆነ ነው። ብርቱ ዝግጅት እግዚአብሔርን ስለዚህ እናመሰግናለን። በዚህ ያሉን ስልጠናዎች የተመሰገነ ኑሮ ማሳያ የእግዚአብሔር ልጆች ጥሪ እንደሆነ እናውቃለን። የጠራ ደግሞ እምነት በጠራ ኑሮ ይገለጣል። እነዚህ ልጆች ከብዙ ባህላዊ ከሆኑ በወግና ደግሞ በአካባቢው ላይ ካሉ ልማዶች በወንጌል የወጡ ናቸው እና እዚህ አካባቢ ያለው በወንጌል የመጣው ህይወትና በወንጌል የመጣው መፈታት እንዲሁ ያለ አይደለም። ወገኖቼ ሰዎች የሚድኑት ኢየሱስ ክርስቶስ በከፈለው ዋጋ እንደሆነ እናውቃለን። እኛ ደግሞ የምንከፍለው ዋጋ ያልበረደውን የእግዚአብሔር ፍቅር አሁንም ሰውን መፈለጉን የሚያሳይ ስለሆነ ነው። ሰላም የእግዚአብሔር ቤተሰቦች፣ ከቱርሚ ቃለ ሕይወት ቤተ ክርስቲያን የመጽሐፍ ቅዱስ ትምህርት ቤት ይህንን መልእክት ከዛውኜ ነው ማስተላልፈው። እግዚአብሔር ለቤተ ክርስቲያናችን የንጉሥ ደጃፍ አለም አቀፍ ቤተ ክርስቲያን በሰጣት ራእይ መሰረት ከአዲስ አበባ 960 ኪሎ ሜትር ርቀት ላይ ኦላንቴና ኦቾሎች በሚባሉ አካባቢዎች ላይ የወንጌል እንቅስቃሴ መጀመራችንን ከዚህ በፊት በሰራንላችሁ ሶሻል ሚዲያ ላይ አገልግሎታችንን ለማሳየት ሞክረን ነበረ። አሁን በጌታ ያመኑ ወጣቶች ደቀ መዛሙርት የማድረግ ተግባራችንን ደንጎል ለመፈጸም ሁለተኛ ዙር የጸሎት ቃሉን የማጥናት ጸጋን የመከፋፈል ጊዜ ለማድረግ ለሁለተኛ ጊዜ በዚህ ስፍራ ተገናኝተናል። እዚህ በነበረን ጊዜ እግዚአብሔር መልካም ጸጋን አካፍሎናል። በወጣቶቻችንም ውስጥ ትልቅ የመንፈስ መነቃቃት አይተንባቸዋል። ራያቸውንም ጠይቀን ነበረ። ቀጣይ ሊሰሩ ያሰቡትንም ነገር እያወራናቸው ነበረ። ዳሰነች የምትባለውን ወረዳ ለኬንያ ቅርብ የሆነችውን አካባቢ፣ ሁሉም በወንጌል የመድረስ ሸክምና መነቃቃት ውስጥ ነው ያሉት። ቤተ ክርስቲያናችን በዛ አካባቢ ላይ ሁለተኛውን አጥቢያ በቅርብ ጀምራለች። በዚህ ዓመት አስር ቤተ ክርስቲያናትን የመትከል እቅርና ያለን የጌታ ሰላምና ጸጋ ይብዛላችሁ። በየትኛውም ስፍራና ቦታ ሆናችሁ ይሄን ድምጽ የምትሰሙ ሰላም ለእናንተ ይሁን። ጌታ ኢየሱስ እረርቶን ሁለተኛውን ዙር በኪንግስ ጌት ዓለም አቀፍ ቤተ ክርስቲያን በኦቾሎች ያለችው አጥቢያ ላይ የአገልጋዮች ስልጠና እንገኛለን። ይህ ቅጥር ግቢ እንደምታዩት በቱርሚ ቃለ ሕይወት ገስታውስ ነው የምንገኘው። እግዚአብሔር ረድቶን በሁለተኛው ዙር ቁጥራቸው በዛ ያሉ አገልጋዮችን እዚህ መተን ከሰኞ ጀምሮ የአንድ ሳምንትን ቆይታ ከነሱ ጋር ስናደርግ ነበረ። እግዚአብሔር በዛ እጅግ በጣም ድንቅ ነገርን አሳይቶናል። ጌታ ይባረክ። እንደምታውቁት ዘመኑ አልቋል። ትውልድን ፈጥነን ከጨለማው ግዛት የምነጥቅበት ነጥቀን ደግሞ በቤቱ ደቀ መዝሙር የምናደርግበት ጊዜ ነው። እግዚአብሔርን ከምናመሰግነው በላይ ከምንናገረው በላይ አድርጎልናል። እግዚአብሔርን በርዚያ አመስግኑ። በዚህም አገልግሎት ደግሞ ብዙዎች ተሳትፈዋል። እነሱንም ልባርክ እወዳለሁኝ ገንዘቦቻቸውን እግር ያደረጉ ጸሎቶቻቸውን ለዚህ አገልግሎት የደገፉትን እግዚአብሔር ይባርካችሁ ማለት እወዳለሁኝ። ሰላም ተወዳጆች፣ የጌታ ጸጋና ሰላም ይብዛላችሁ። ኒያዋጅ ነጋዴ ታሪኩ አበበባላለውኝ በፊታችሁ የቀረብኩት ኪንግስ ጌት ቤተክርስቲያን በቱርሚ ቃሌዎት ለአንድ ሳምንት የሰጠችውን የአገልጋዮች ስልጠናን በማስመልከት ጥቂት በፊታችሁ ላወራላችሁ ነው። ጌታ ኢየሱስ ስረድቶን እግዚአብሔር አምላክ አግዞን እንግዲህ በኦቾሎች ለሚገኙ የኪንግስ ጌት አገልጋዮች ለአንድ ሳምንት በቱርሚ ቃሌዎት ስልጠና ሰጥተናል። በዚህም ሳምንት የተለያዩ ርዕሶች ደቀ መዝሙር የማድረግ ደቀ መዝሙር መርህ አድርገን ደቀ መዝሙር የማድረግ ስልጠናዎችን ሰጥተናል። በጣም በዚህ የእግዚአብሔር በጎነት ረድቶናል። እግዚአብሔር አምላክ ስሙ ይባረክ። በዚህ የሚያየነው ታላቅ ለውጥ አገልጋዮቹን ለአገልግሎት የማነሳሳት የማብቃትና በእግዚአብሔር ጸጋና በእግዚአብሔር ቃል ሙላት ለአካባቢው ብዙ እንዲዘጋጁና ራሳቸውን ለዚህ አገልግሎት እንዲያበቁ እግዚአብሔር በሰጠን ጸጋ እንዲሆኑ አድርገናል። እግዚአብሔርም ደግሞ በዚህ ውስጥ መንፈሱንና ኃይሉን ልኮልን በሚገርም ሁኔታ የእግዚአብሔርን መገኘት ያየንበት ድንቅ የስልጠና ጊዜ ነበርን። እዚህ ስንመጣ ቀላል ወጪ አይጠይቀንም። እዚህ ስንመጣ ብዙ የሚጠበቅብንና የሚጠይቀን ነገር አለ እና ያንን ለማድረግ ከምንችለው በታች አልሆንም። እግዚአብሔር እንደረዳን ከምንችለው በላይ ጥረት እያደረግን ነው። በነበሩን ቆይታዎች በሚያስገርም የመጽሐፍ ቅዱስ እውነቶች ሲታጠቁ ነበር፣ እውቀትን ሲቀበሉ ነበር። እግዚአብሔር እናመሰግናለን። ስለ መዳን ዋጋ ስንማር ነበረ። እንደገና ደግሞ ራሱን ጌታን ስለማወቅ፣ ስለ ወንጌል ስርጭት ስንማር ነበር። ደቀ መዝሙር ስለመሆን ስንማር ነበር። ስለ መንፈስ ቅዱስ ስንማር ነበር። እግዚአብሔር ይመስገን። ይሄ ብቻ አይደለም፣ ስለ መንፈሳዊ እድገት ስንማር ነበር። እነዚህ ሁሉ ትምህርቶች እንደ ዝናብ ፈሰውልናል። እግዚአብሔር በእርግጥ የልቡን ሐሳብና ነገር እንደ ጠል በመካከላችን አንጠባጥቧል። በመጨረሻ አንድ ልል የምፈልገው ነገር ይህንን የወንጌል ሩጫ አብራችሁን እንድትሮጡ ጥሪ ላደረግላችሁ ፈልጋለሁ። ከኛ ጋር በወንጌል የወንጌል ስራ ሰራተኞች እንድትሆኑ ኑ። ገንዘብ ያላችሁ በገንዘባችሁ፣ ጸሎት ያላችሁ እንደ ቤተሰብ፣ በቡድን በግልም ከዚህ አገልግሎት ጋር ይህን አገልግሎት በማሰብ እንድትጸልዩ አሳስባችሁ ወዳለሁ። በአገር ውስጥ ከአገር ውጭ ያላችሁ ሰዎች እነዚህን ትውልዶች በእውነት ማሰብ ማለት የእግዚአብሔርን ሀሳብ ማሰብ ማለት ስለሆነ ለዚህ እንድትበረቱ አደራ ልላቸው ወዳለሁ። ከኋላ የምትመለከቷቸው በጥቂት የማህበረሰቡ ማሳያዎች ናቸው። ነገ ለትውልዳቸው ብርሃን የሚሆኑ የሚያበሩ ናቸው። ከመጽሐፍ ቅዱስ ትምህርት በተጨማሪነት የትምህርት የጤና የምግብ ድጋፍ ያስፈልጋቸዋል። ይህንን የምታገለግሉ የዚህ ሸክም ያላችሁና አቅሙ ያላችሁ ሰዎች ይህንን ቪዲዮ በመላው ዓለም የምትመለከቱ አብራችሁን እንድትሰሩና አብራችሁን እንድታገለግሉ እንጋብዛችኋለን። ይህን አገልግሎት አብሮ ለማገልገል ለሚፈልግ ሁሉ ክፍት ነው። እግዚአብሔር ትውልዱን የማገልገል ልብና ራእይ ብቻ ነው የሰጠን። ብቻችንን ደግሞ እንደማንወጣው እናውቃለን። ነው አብረን እናገልግል ነው አብረን እንስራ የሚል ጥያቄ ማቅረብ እፈልጋለሁ። እግዚአብሔር በዛ ቦታ ላይ ትልቅ ስራ ጀምሯል። በእውነት እዚህ አገልግሎት ላይ መተባበር፣ ለዚህ አገልግሎት ቀኝ እጅ መሆን እግዚአብሔር የሚደሰትበት አገልግሎት ነው ብዬ ማምነው ምክንያቱም እግዚአብሔር በብዙ ፍሬ ስለሰጠን ብዙ ፍሬዎችን ስላሳየን የነበረውን ነገር በቪዲዮ ስትመለከቱት እናንተ ልባችሁ እንደሚነካ ተስፋ አረጋለሁ። እና ጋብዛለሁ አብረን እንድናገለግል። ስለሰማችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። በስተመጨረሻ ደግሞ የምናገረው ነገር ምንድነው? ይሄ አገልግሎት ሰፊ አገልግሎት ነው። ለዚህም የመጣንበት በጣም ብዙ ፋይናንስን ተጠቅመናል። ይሄ ነገር ደግሞ ቀጣይነት ያለው አገልግሎት ነው። ስራው ሰፊ ነው። ለዚህ ስራ ደግሞ ገንዘቦች ያስፈልጋሉ። የትኛውም ስፍራ ሆናችሁ ይሄንን ድምጽ የምትሰሙ ጊዜው የወንጌል ነው። ኢየሱስ ክርስቶስ ሊመጣ በደጅ ነው። ከዚህ ስራው ሰፊ ከሆነ አገልግሎት ጎን እንድትቆሙ፣ ባላችሁ ነገር እንድትቆሙ በጌታ ፍቅር እጠይቃለሁ። ለእግዚአብሔር የምትሰጡት ለእግዚአብሔር ስራ ለወንጌል አገልግሎት የምትሰጡት በብዙ እንደምታተርፉበት ይሄ የእግዚአብሔር ቃል የሚናገረው ነው። ስለዚህ በየትኛውም ቦታ ከኪንግስ ጌት ዓለም አቀፍ ቤተ ክርስቲያን በወቾሎች ላለችው አጎን እንድትቆሙ ስል በጌታ ፍቅር እጠይቃለሁ። ሰላም ለእናንተ ይሁን። ጌታ ኢየሱስ በክብር ይመጣል። ሻሎም። በቀጣይም ይህ ቤተ ክርስቲያን በጣም እየሰራው ስላለው ስራ በተለያየ ጊዜ በተለያዩ ሚዲያዎች እያያችሁ መረጃው እየደረሳችሁ ይገኛል። እንግዲህ እናንተም ደግሞ አሁንም በተቻላችሁ መጠን ከዚያ አገልግሎት ጎን እንድትቆሙ፣ አገልግሎቱን እንድትደግፉ፣ አገልግሎቱን እንድታግዙ ስል በጌታ ፍቅር ጠይቃለሁ። ምክንያቱም ይህ ወንጌል ያልደረሰበት አካባቢ በጣም በወንጌል እንዲደረስ ምድሪቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታልፋ እንድትሰጥ የኛ የሁላችንም ርብርብ የኛ የሁላችንም እገዛ ስለሚያስፈልግ እግዚአብሔር በሰጣችሁ ነገር ሁሉ እንድትቆሙና ቤተክርስቲያኖታን እንድትድግፉ ስል በጌታ ፍቅር አሳስባለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ፣ እንወዳችኋለን። በዚህ ሚሽን አገልግሎት ከእኛ ጋር አብራችሁ የቆማችሁ በጸሎት በገንዘባችሁ፣ ይህንንም ጉዞ እንኳን በመጠኑም ቢሆን ያገዛችሁና የረዳችሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ ዋእኞዶ